ይፈሪ ነበር፣ ግን አልተሳከበቀ። እግዚአብሔር ያደረገው አልሞትም አለ። እሺ እሺ ቆንጆ ጠይቅሽ፣ እድሉን ስጭኝ ብል ወንድምሽ፣ እንቅርታ፣ በመጀመሪያ ማለት ወንድምሽ የእናትሽ አባትሽ ነች ነው? አዎ የእናት ያባት። ሄድሽ ነው፣ ታላቂ፣ በስንት አመትሽ ነው የደፈረሽ? አትሊስት እንደው 15 እና ተከታታይ እድሜ ላይ ነው የነበር ነው። 15 16 አካባቢ ተከታታይ እድሜ ላይ ነው የነበር ነው። ነገር ግን ያ ነገር ከተፈጸመ በኋላ እኔ ለቤተሰብ ተናግሬ ያለው። ቤተሰብ በጥያቄው ልክ አድርጊልኝ። ለቤተሰቦችሽ ቀጥታ ሄደሽ ወንድሜ ደፈረኝ ብለሽ ነግረሻቸዋለሽ? ለእናትና ለአባትሽ ቁጭ አድርገሽ? አዎ አዎ፣ ተናግሬ ያለው እና ነው ከተባለ 15 ዓመት ሊሆነኛ አካባቢ ነው ይሄ ነገር የተፈጸመውና ወደ ሚዲያ ለማውጣት በጣም እድሜ የማይፈቅድም ልጅ ነኝ፣ ተማሪ ነኝ። ቆንጆትዬ የኔ ጥያቄ በአስራ አምስት ዓመትሽ ወንድምሽ ሲደፍርሽ ለቤተሰቦችሽ ስትነግሪያቸው ወደ ሕግ ይዘውልሽ ሄዱ ወይስ ምን አደረጉልሽ? ወደ ሕግ ይዘውልኝ አልሄዱ። የድሮ ቤተሰብ ታውቂዋለሽ፣ የቤተሰቡን ክብር ስለሚፈልግ ሚስጥር ነው ያደረጉት። ሚስጥር አድርገው ጸጥ ብለው እንዲወለድ ተባልሻ ዝም በይ ተባልሽ። እሺ እርግዝና ሲፈጠርስ ምን አልሻቸው? እሱን ማለት መጀመሪያ እንደተደፈርስ የነገርሻቸው ወይስ እርግዝና ሲፈጠር የነገርሻቸው? መቼ ነው ኤግዛክትሊ የነገርሻቸው? ተናግር ያለውኝ እርግዝናም ሲፈጠር እየደበደቡ ሲያስቸግሩኝ መጀመሪያ ዲቃላ የወለድሽው አንቺ ሰንዘላዝለሽ ሲለኝ፣ ና ዲቃላ አይደለም። ቅደምተተተን ሳይወለድ ገና ማሬ፣ የኔ ጥያቄ ልክ እንደደፈረች ተናገርሽ በትኩሱ፣ ወይንስ እርግዝና ሲፈጠር ተናገርሽ? እስቴፑን ማወቅ ፈልጌ ነኝ። ልክ እንደተፈጠረን የተናገርኩት። እሺ፣ ምን አሉ? በቃ አፍሽን ዘግተሽ ኑሪ፣ ዝም ብለሽ ኑሪ። ሁሉም ማንም ከመጀመሪያ ቦታ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድት አፍሽን እንድትዘጊ ነገሩሽ። አው እህቴ በተለይ የመጀመሪያ እህቴ አሁን በህይወት የለችም ሞታለች። እሷ በቃ አፍሽን ዘግተሽ ኑሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩ ማያስታውቅም ሰውነቴ በፊት ያለ ነው። ገና ማርገዝሽን ገና አላወቅም። እዚህ ጋር ማርገዝ ከማወቅሽ በፊትን ያለ ነው። ትኩስ እያለ ስትነግሪያቸው አፍሽን ዝግ ያሉች። ከዛ እርግዝና ደግሞ ሲፈጠር እንዴት እንዳወቅሽ፣ መቼ እንዳወቅሽ እና ለማን ቀድመሽ እንዳሳወቅሽ ስቴፑን ጠብቀሽ ነው እንድትነግሪኝ የሚፈልገው። እርግዝና መፈጠሩን ካወቅኩ በኋላ የመጀመሪያ ማንስትሬሽን ፔሪዮድ ያየሁበት ታይም ስለነበረ ለእህቴ ነገርኳት። እንደዚህ እንደዚህ አይቼ ነበረ ግን አሁን የለም ምስላት ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋ ቢል አምስት ወር ተኩል ይሆናታል አላት። ከዛ በኋላ ለእሷ ለማስወጣት ነበር ይዛኝ የሄደች፣ ልታስወጣልኝ ነበር። አምስት ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም። ለዶክተር በወንድምሽ ተደፍራሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው የጤና እክል ሊያጋጥመው ይችላል የአሁን አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከራችሁ ማለትሽ? በዶክተር ለማስረዳት ሞክራለች። ግን አምስት ወር ተኩል አልፎታል ትቦታለች አላት። ለመውጣትከወንድም እንደሆነ ነግራ ዶክተሩ ትቀጥላ አምስት ወር ተኩል ስላለፋት ትሞታለች አላት። ትሞታለች። ስለዚህ ትውለደው። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲ እንዲሆን አልተፈቀደም። በቃ እየተዘጋበት፣ ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴ የማማ የሆነ እድሜያቸው አለ አደለ፣ እንዳይናገሩ በቃ ጸጥ እንዲል፣ የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ ሂጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎ ነው ያደገው። እሺ እሺ ማለት እሱንስ ምን አሉት? ቤተሰብ ምን ቀጡት? ይሄን በማድረጉ ምንም አልቀጡትም። ይኸውልሽ አቢባዬ፣ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት እኔ አምስተኛ ክፍል እያለሁ ነበር ይሄ የተፈጸመው፣ እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላቅ ምንም አይመስለኝም ነበር። እህቴ ነበረች ትርኢት የምታደርገው እህቴ፣ ከዛ እህቴ ካጠገቤ ያልነበረችም ወደ ክፍለ ሀገር ስራ አግኝታ አሄደች እሱም ስራ አግኝቶ ሄደ ግን እንደዚህ ስለ ልጁ ኃላፊነት ብዙ አልውስድም እህት የነበረች ኃላፊነት የምትወስደው ከዛ በኋላ ልክ ሁለት ሺህ ዓመተ ምህረት ላይ እህት ያረፈች እህቴ ስታርፍ ልጁ በስነ ስርዓት እኔ ላይ የሆነ ኃላፊነቱ እኔ ላይ ኃላፊነት ሲሆን ያንም ነ ዓመት ሰባት ዓመቱ አካባቢ ነበር ትምህርት ቤት አልገባም ነበር ኬጂ በሚገቡበት እድሜ ኬጂ አልገባም አፉን ብዙ ስላልፈታል አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ነው ቤት ውስጥ ይደበቅ ስለነበር አሁን ስላልፈታሙ ነው። ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው ልጅሽ? የኦቲዝም እንዳለበት ያወቅኩት እህቴ ሁለት ሺህ ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱም በልቶ ታመመብኝ። እሱም በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበት አለ። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት አስራ ሁለት ሆስፒታል ሪፈር ጻፈልኝ። ሪፈር ጻፈልኝና ይዤ የሄድኩኝ የካቲት አስራ ሁለት ሆስፒታል እዛ ስወስደው እንዴት ነው ያደገው አስተዳደጉን ንገሪኝ ሲለኝ፣ ቤት ውስጥ እየተዘጋበት እንዲህ እየተደበደበ ያለውን ስቴፕ በሙሉ ስነግረው፣ ታዲያ መለወት ይዘህ ምናውት ይኛለሽ። እናንተ ናችሁ ልጁን በሽተኛ ያደረጋል። ስለዚህ ምንም አይነት መድኃኒት አልሰጠውም። እያደገ ሲሄድ ይለቀዋል። ከዛ ግን መጥቼ ትምህርት ቤት አገኘውለት። ዘሚያኑስ የሞተችው ታስታውሻት ኮ የኦቲዝም ትምህርት ቤት የከፈተችው ነብሷን የሚሆን ኔትወርኳ እያስቸገራት። ኦ ማይ ጋድ። ቆይ እንዴ፣ በሰው ስልክ ነው ለምን? አለ እራሱ የገባችው ቢስተካከል። ታገዟት። በጣም ያሳዝናል። ህጻኑ ያሳዝናል። ሰው እንዴት ጨክኖ ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም እሷን ያስተምርልሻል። የትራንስፖርት እየተቆራረጠሽ ነው እኮ አይሰማም። ጋይስ እናንተ የተሰማችሁ ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነች ነው ምንም አልሰማንሽም እኮ ምንም አልሰማንሽም። ተቋርጠሽ ነበር። ስለ ትምህርት ቤቱ ትምህርት ቤት አገኘሁለት የዘሜ ጋር የሞተችው